ሰላም፣ ጤና ይስጥልኝ። መንጊዜም ሚዲያ የመጋቢት 8 2017 የሰዓቱን መረጃዎች ይዘናል። ተሳፋሪዎቹ በሙሉ መታገታቸው መሰማቱ፣ የእነ ዮሐንስ ቧያለው ችሎት፣ ኢሰመኮ ስለ ትግራይ ያወጣው መግለጫ፣ ትራምፕና ቪኦኤ፣ ዶክተር ኤልሳቤጥ እና አርቲስት መርአዊ በዛሬ ዕለት ከአዲስ አበባ ወደ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገ ጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጓሃፅዮን መካከል ባለው መንገድ ላይ አሊደሮ በተባለ ስፍራ ሙሉ ተሳፋሪዎቹ መታገታቸው ተሰምቷል። ሹፌሩን ጨምሮ 50 የሚሆኑ ሰዎችን አሳፍሮ እንደነበር የተገመተው ባስ በግምት ሁለት ሰዓት ተኩል አካባቢ በታጣቂዎች ተመቶ ተሳፋሪዎች መወሰዳቸውን የአይንማይን ሹፌሮች ይህንን ዘገባ ለሰራው ለቲግቫ ኢትዮጵያ ተናግረዋል። በምስሉ የሚታየውና በታርጋ ቁጥር ኤ 30273 የተመዘገበው ፈለገ ጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስ ያቀና ነበር። መንገዱ አምስት ሰዓት ተኩል ነው የተከፈተው። ከአዲስ አበባእና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስተዋቱን በጥይት ከመቱት በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ሲሉ አይን ማኙ አስረድተዋል። አክለውም የተወሰኑ ደቂቃዎች ከሚልሻዎች ጋር ተታኩሰው ነበር። በበርካታ ኦራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱ የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾችን ማስመለጥ አልተቻለም። ቅዳሜ ዕለትም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻና ታጣቂዎች ሲታኮሱ ነበር። ታጣቂዎች መኪናዎችን በመምታት ካስቆሙ በኋላ አምስት የከባድ መኪና ሹፌሮችን ይዘው ሄደዋል ነው ያሉት። ሾፌሮች ቅዳሜ ዕለት በነበረው ተኩስ ምክንያትም ለረጅም ሰዓታት ጎሐጽዮን ላይ ለመቆም ተገደው እንደነበር ገልጸዋል። አግተው ወስደው ሶስትና አራት ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በሕይወት ስለመለቀቅህ ዋስትና የለህም ሲሉ ምሬታቸውን ገልጸዋል። ቲክፋ ኢትዮጵያ ከፈለገ ጊዮን ባስ ሰራተኞች ስለ ጉዳዩ የጠየቀ ሲሆን ለሾፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም፣ አውቶቡሱ ከአዲስ አበባ ወደ ማርቆስ ሲጓዝ ነበር የሚል ምላሽ አግኝቷል። ምን ያህል ሰዎችን አሳፍሮ እንደነበር ዝርዝር መረጃ ለጊዜው መስጠት አልፈለጉም። አካባቢው መንግስት ሸኔ እያለ የሚጠራቸው ታጣቂዎች የሚንቀሳቀሱበት አካባቢ እንደመሆኑ በተደጋጋሚ ሹፌሮች እና ተሳፋሪዎች የሚገደሉበትና የሚታገቱበት ሂደት ቢኖርም ችግር የሚፈጠርበትን ቦታ ለይቶ መጠበቅና አጋቾችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም እንዳደረገው ተገልጿል። ፍርድ ቤቱ በእነ ዮሐንስ ቧያለው የክስ መዝገብ ተከሳሾች ላይ አቃቤ ሕግ ያቀረባቸው ምስክሮችን ማድመጥ ጀመረ። በዛሬው ዕለት በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ሕገ መንግስታዊ እና ጸረ ሽብር ችሎት አቃቤ ሕግ በእነ ዮሐንስ ቧያለው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀረባቸውን ምስክሮች ፍርድ ቤቱ ማድመጡን ከተከሳሾች ጠበቆች መካከል ሰለሞን ገዛኸኝ ነግረውናል ሲል አሻም የሰራው ዘገባ የሚከተለው ነው። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎት ቀርበው እየተከታተሉ እንደሚገኙ ያስታወሱት ጠበቃው አቃቢ ህግ አሉኝ ካላቸው 21 ምስክሮች መካከል አራቱን በችሎት የዛሬ ውሎ ማቅረቡን ገልጸዋል። ፍርድ ቤቱ የአቃቢ ህግ ምስክሮችን የማድመጥ ሂደቱን እስከ መጋቢት 12 ቀን 2017 ዓ.ም ይቀጥላል። ኢሰመኮ ሰሞነኛውን የትግራይ ፖለቲካዊ ሁኔታ የተመለከተ መግለጫ ወጣ። ኢሰመኮ ፖለቲካዊ አለመግባባቶች በሰብአዊ መብቶች ላይ ተጨማሪ ጉዳት እንዳያደርሱ አፋጣኝ ሰላማዊ መፍትሄዎችን መውሰድ ያስፈልጋል በሚል ርዕስ ትላንት ባወጣው መግለጫ የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ጊዜያዊ አስተዳደር ውስጥና ውጪ በሚገኙና የህወሀት መሪዎች መሆናቸውን በሚገልጹ አካላት መካከል ከተከሰተው አለመግባባት ጋር ተያይዞ በክልሉ ለወራት የዘለቀውና ከቅርብ ጊዜያት ወዲህ አሳሳቢነቱ እየጨመረ የመጣው ውጥረት በክልሉ አጠቃላይ ሰላምና የሰብአዊ መብቶች ሁኔታ ላይ ያለውን አንድምታ እየተከታተለ እንደሚገኝ ገልጾ፣ በተለይም የክልሉ ጊዜያዊ አስተዳደር ፕሬዚዳንት መጋቢት አንድ ቀን 2017 ዓ.ም በከፍተኛ ወታደራዊ አዛዦች ላይ ጊዜያዊ ገዳ ማስተላለፋቸውን እንዲሁም የህዋት ተወካይ መሆናቸውን የሚገልጹት አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰብአዊ መብቶች ላይ አደጋና ስጋት ፈጥረዋል ብሏል። ለምሳሌ ከመቀለ ከተማ 40 ኪሎ ሜትር ርቀት ላይ በምትገኘው አዲጉዶም ከተማ መጋቢት 2 2017 ዓ.ም የከተማዋን አስተዳደር ከመቆጣጠር ጋር በተያያዘ በተነሳ ግርግርና ሁከት አራት ሰዎች አካላዊ ጉዳት ስለመድረሱ እንዲሁም ከንቲባውን ጨምሮ አራት ሰዎች ለእስር ተዳርገው ከቀናት በኋላ የተለቀቁ ስለመሆኑ ኢሰመኮ በደረሰው መረጃ መሰረት ጉዳዩን በማጣራት ላይ ይገኛል። በተመሳሳይ በሳሃርቲ ሳምረ ወረዳ መጋቢት 2 2017 ዓ.ም የወረዳው የጸጥታ ኃላፊና የትግራይ ነጻነት ፓርቲ አባል የሆኑ ሌላ ግለሰብ ታስረው ከቀናት በኋላ ሊለቀቁ መቻላቸውን ኢሰመኮ ማረጋገጥ ችሏል። በተጨማሪም በመቀለና በአዲግራት ከተሞች የአስተዳዳሪዎች ለውጥ መካሄዱ ያለውን አለመግባባት በማባባስ በማህበረሰብ ውስጥ ያለውን ስጋት ጨምሮታል ሲል ለአብነት የተለያዩ የትግራይ አካባቢዎችን ጠቅሷል። ይህ አለመግባባትና ውጥረት በፕሪቶሪያ የተፈረመውን የዘላቂ ተኩስ አቆምና የሰላም ስምምነት ተከትሎ በክልሉ የሰፈነውን አንጻራዊ ሰላም እና መረጋጋት ወደኋላ ሊመልስ የሚችል እንዲሁም የፕሪቶሪያ ስምምነት በተሟላ መልኩ እንዳይፈጸም ተግዳሮት የሚፈጥር እና የሰብአዊ መብቶች ጥሰቶች ስጋት የሚፈጥር ነው። በመሆኑም ሁሉም የሚመለከታቸው አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም የፖለቲካ ልዩነቶች በምክክርና በመግባባት ሕግን መሰረት በማድረግ እንዲፈቱ ሲል ኢሰመኮ ጥሪውን አቅርቧል። ፕሬዚዳንት ትራምፕ የአሜሪካ ድምፅን ለመዝጋት ጫፍ ላይ ደረሱ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአሜሪካን ድምፅ ወይም ቪኦኤ የፌዴራል በጀት የሚያነሳ ትዕዛዝ በመፈረም ጣቢያውን ጸረ ትራምፕና አክራሪ በሚል ከሰዋል። በእግዱ ላይ መግለጫ ያወጣው ዋይት ሐውስ ትዕዛዙ ከዚህ በኋላ ግብር ከፋዮች ለአክራሪ ፕሮፓጋንዳ ወጪ እንዳያወጡ ያደርጋል በማለት የቀኝ ዘመን ፖለቲከኞችንና የጣቢያው ተቺዎችን ድጋፍ አባሪ አድርጓል። ጣቢያው በመላው ዓለም በመቶ ሚሊዮን ለሚቆጠሩ አድማጮች ተደራሽ እንደሆነ ይናገራል። የቪኦኤ ዳይሬክተር ማይክ አብራሞቲስ እርሳቸውና 1300 ሰራተኞች አስተዳደራዊ የሥራ እረፍት እንዲወጡ መደረጉን አስታውቀዋል። ዳይሬክተሩ ትዕዛዙ ቪኦኤ በተለይም የአሜሪካ ተቃዋሚዎች ኢራን፣ ቻይና እና ሩሲያ ቢሊዮን ዶላሮችን መድበው ዋሽንግተንን እምነት ለማሳጣት ሀሰተኛ ትርክቶችን በሚፈጥሩበት በአሁኑ ጊዜ ወሳኝ የሆነውን ተልዕኮውን እንዳይወጣ ያደርጋል ብለዋል። የአሜሪካ ጋዜጠኞች ወኪል የሆነው ብሔራዊ የፕሬስ ክለብ ትእዛዙ የአሜሪካን የረጅም ጊዜ ነፃ እና ገለልተኛ ፕሬስ የመመስረት ቁርጠኝነትን የሚቀለብስ ነው ብሏል። በአንድ ጀንበር የዜና ክፍል ገሸሽ የሚደረግ ከሆነ ፕሬስ ነፃነት ስላለበት ሁኔታ ምን ይነግረናል? ሲል አክሏል። ሙሉ አንድ ተቋም ቀስ በቀስ እየፈረሰ ነው። ይህ የሰራተኞች ጉዳይ ብቻ አይደለም። በቪኦኤ የገለልተኛ ጋዜጠኝነት እጣፈንታን አደጋ ላይ የሚጥል መሰረታዊ እርምጃ ነው ብሏል። የፕሬዝዳንቱ ትእዛዝ የቪኦኤ እናት ኩባንያ በሆነው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ ላይ ያነጣጠረ ሲሆን ኤጀንሲው ለትርፍ ያልተቋቋሙ እና ኮሚኒዝምን ለመከላከል የተመሰረቱ የሬዲዮ ጣቢያዎችንም በገንዘብ ይደግፋል። ትእዛዙ የሥራ ኃላፊዎች አፈጻጸማቸውን እንዲቀንሱ፣ በሕግ የሚጠየቁትን አገልግሎትና እንቅስቃሴያቸውን እንዲገድቡ ይጠይቃል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ የቪኦኤ ሠራተኞች በሰው ኃይል ኃላፊዎች በኩል በኢሜይል ውሳኔውን እንዲያውቁ መደረጋቸውን ዘግቧል። የትርፍ ሰዓት ሰራተኞችና ዓለም አቀፍ የኮንትራት ሰራተኞች ደሞዝ ለመክፈል ገንዘብ የለም መባላቸውን ምንጮች ለሲቢኤስ ተናግረዋል። ሲቢኤስ የደረሱት የኢሜይል መልእክቶች የገንዘብ ድጋፍ ይደረግላቸው የነበሩ በእስያና አውሮፓ የሚገኙ የሬዲዮ ጣቢያዎች የፌዴራል ድጋፉ እንደተቋረጠ የሚያሳውቁ ናቸው። ቪኦኤ እና በእናት ኩባንያው የሚደገፉ ጣቢያዎች አራት መቶ ሚሊዮን አድማጮችን እንደሚያገለግል ይናገራሉ። ጣቢያዎቹ በብሪታንያ መንግስት በከፊል ገንዘብ ከሚያገኘው የቢቢሲ ዓለም አቀፍ አገልግሎት ያህል ግዙፍ ተደራሽነት አላቸው። ቢሊዮነሩና የትራምፕ ከፍተኛ አማካሪ ኤለን መስክ የአሜሪካ መንግስት ወጪዎችን ለመቀነስ እየሰሩ ሲሆን ንብረታቸው በሆነው ኤክስ ማህበራዊ የትስስር ገጽ ቪኦኤ እንዲዘጋ ጥሪ ሲያቀርቡ ቆይተዋል። የአሜሪካ ፕሬዚዳንት ለቤተ መጻሕፍትና ሙዚየሞች የገንዘብ ድጋፍ የሚያቀርቡትን ጨምሮ የበርካታ የፌዴራል ኤጀንሲዎችን በጀት አቋርጠዋል። ዘገባው የቢቢሲ ነው። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ኢንስቲትዩት ዳይሬክተር በመሆን ያገለገሉት ዶክተር ኤልሳቤጥ ወልደ ጊዮርጊስ ከዚህ ዓለም በሞት ተለዩ። በኮኔል ዩኒቨርሲቲ እና በኒውዮርክ ዩኒቨርሲቲ ከፍተኛ ትምህርታቸውን የተከታተሉት ዶክተር ኤልሳቤጥ በሸገር ሬዲዮ፣ በሸገር ካፌ ፕሮግራም በሥነ ጥበብ እና ታሪክ ጉዳዮች ላይ በተደጋጋሚ በመቅረብ እውቀታቸውን አካፍለዋል። የሸገር ዘገባ እንደሚያስረዳው ያረፉት ለስራ ከቆዩበት በተባበሩት አረብ ኤሚሬት ሻርጃ ከተማ ሲሆን አስክሬናቸውን ወደ ኢትዮጵያ ለማምጣት ዝግጅት እየተደረገ ነው። ምንጊዜ ሚዲያ ለዶክተር ኤልሳቤጥ ወልደ ጊዮርጊስ ወዳጅ ዘመዶች መጽናናትን ይመኛል። አርቲስት መርአዊ ስጦት ከዚህ ዓለም በሞት ተለዩ። አርቲስት መርአዊ ስጦት በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ናቸው። ከሃምሳ አምስት ዓመት በላይ በቆዩበት የሙዚቃ ህይወታቸው በክላርኔት እና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንዲሁም በኃላፊነት ቦታ ላይ ማገልገላቸው ይነገራል። የክላርኔት ንጉስ በመባል የሚታወቁት አርቲስት መርአዊ ስጦት የተወለዱት በቀድሞ ወሎ ክፍለ ሀገር ልዩ ስሙ ዳቃ ወረዳ ጥር 21 1928 ዓ ም ነው። አርቲስት መርአዊ ስጦት ለ50 ዓመታት በትዳር የኖሩ ሲሆን የሶስት ወንድና አንድ ሴት ልጆች አባት እንደነበሩም ተነግረዋል። ምንጊዜም ሚዲያ ለአርቲስት መርአዊ ስጦት ወዳጅ ዘመዶች እና አድናቂዎች መጽናናትን ይመኛል። ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ቀሪ ፕሮግራሞቻችንን ይዘን በድጋሚ እስከምንገናኝ ሰላም ዋሉ።